ሰርተሽ የደራ ልጅ ይተውለሽ የመሬ ልጅ በአንባርሽ ተውበሻለን አምሮብሻለን ተውበሻለን። እግዚኦ ማርና ክርስቶስ፣ እግዚኦ ማርና ክርስቶስ፣ እግዚኦ ማርና ክርስቶስ። እሩታ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። እውነት እንደዚህ አይነት ፎቶ አይፖሰትም። ማንም ሰው ማበረታታት የለበትም በፍጹም ማለት ነው። የእውነት ነው የምላችሁ በእርግጥ ብዙ ሰው የሩታ እርግዝና ጨርቅ ነው፣ ምንድን ነው ይሄ ስፖንጅ አለ አይደል? እርጉዝ የሚያስመስል እሱን እያደረገች ነው፣ የውሸት እርግዝና ነው፣ አላረገዘችን ምናምን እያሉ ብዙ ሰዎች ቪዲዮ የሰሩም አሉ፣ በኮሜንትም የተናገሩ አሉ። የፈለገ ነገር እንኳስ ቢሏት እንኳስ አሁን ኮሜንት ስላይ የሆነ ሆነ እንደዛ የምለው እንደዛ ስላሏት ነው። እንደዚህ ሆና የወጣችሁ እያላችሁ ነው። በፍጹም መሆን የሌለበት ነገር፣ ሰው ቢያወራ መንፒል መንፒል በተግባር ነው እንጂ ማሳየት፣ ልጇን ወልዳ አቅፋ እንጂ ማሳየት፣ ሆዷን ገልብጣ ስለመጣች አሁን ምንድን ነው የሚባለው እንደው? እውነት ማበረታታት የለባችሁም። ሩታ የኔ ጀግና፣ የውሸት እርግዝና ነው ስላሉሽ ነው ያሳየሻቸው? ምናምን አይ ነገጠዋት። ማንዷ እንደዚህ ሆዷን ገልብጣ ትመጣለች? መጥተዋል ከዚህ በፊት ምና፣ ብዙ ሰው ሲቃወም ነበረ። ኢትዮጵያ ውስጥ የተለመደ ነገር አይደለም፣ ባህላችንን አታጥፉ፣ ባህላችንን አታንቋሹ እየተባለ በጣም እንደውም፣ የሆነ ስፖርተኛ እንትን ኳስ ተጫዋች ነው ልጁ፣ የመጀመሪያ ጊዜ ሚስቱ የእርጉዝ ፎቶ ራቁቷን ሆና ልክ እንደዚህ እንደ ሩታ ፖስታ፣ በጣም ብዙ ሆነ የተቃወማት፣ ብዙ ህዝብ እንጂ ሰው እንደ ትንሽ ሰው ሳይሆን ህዝብ፣ እንዴት እንደዚህ ይደረጋል? የተወሰኑ ሰዎችም እንደዚህ ሲያደርጉ በጣም እየተቃወሟቸው ነው ማለት ነው። እና ሩታ ዛሬ የፖስተችው ፎቶ ትክክል አይደለም፣ በጣም ነውር ነው። የእውነት ነው የምላችሁ፣ ነውር ነው። ሴት ልጅ ሸፈን ማለት አለባት። ቢያንስ ምን አለ ሻርፕ እንኳ ስሸፍና የተወሰነች ፓርቷን እንዲታይላት ከፈለገች እንደ ሰውን ለማሳመን ሲቀጥል የሰውን ልጅ በነገራችን ላይ ማሳመን በጣም ከባድ ነው። ከባድ ነው። ሁሌም ቢሆን በተግባር ነው ማሳየት ያለብሽ። አንቺ ደግሞ ራስሽ ታውቂያለሽ፣ እኛ ራሳችን እናቃለን፣ ብዙ ሰው እናቃለን፣ እውነት እንዳረገዝሽ ማለት ነው። ሰውን ለማሳመን ብለሽ ከሆነ እንደዚህ ያደረግሽው ስህተት ነው። ለራስሽም ደስታም ከሆነ ስህተት ነው። እንደዚህ አይነት ነገር መደረግ የለበትም። በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ይሄ በሀገራችንም የተለመደ አይደለም። እንደዚህ አይነት እርጉዝ ሴት መሸፈን አለባት መደበቅ አለባት። ብቻ ግን እኔ እንደው ሁሌም እላለሁ ሁሌም እናገራለሁ፣ እመብርሃን በሰላም ትፍታሽ በሰላም ትፍታሽ፣ የሆድሽን ለጀርባሽ ታደርግልሽ። እውነት በጣም ነው የሚደብረው። ዛሬ ፖስት ይሄንን ፖስት ማድረግ የለብሽም ለማስታወሻ ብለሽ ከሆነ በራስሽ በቤትሽ ማስቀመጥ አለብሽ፣ በቃ ማስታወሻ፣ በቃ የልጃችንን ማስታወሻ እንደዚህ ራቁቴን ሆኜ ተነስቼ ማስቀመጥ እፈልጋለሁ ካልሽ በቤትሽ ውስጥ ፍሬ ማድረገሽ መስቀል ትችያለሽ። ከዛ ውጭ ግን በአደባባይ እንደዚህ አይነት ፎቶ አይፖሰትም፣ አይፖሰትም። ብዙዎቻችሁ እንዲያውም ደስ አላላችሁም። አንዳንዶቻችሁ ደግሞ ጨርቅ ነው ምናምን ስፖንጅ ነው ስላሏት ነው ትላላችሁ። ይበሏ፣ ሰው ብዙ ነገር ይሌለ እንዴ አብርሽና ሩታ ፍቅረኛሞች አይደሉም ብለው የለ እንዴ? ሩታ ያረገዘችው ከዳኒ ነው ሲባል ነበር እንዴ? ሩታ ያረገዘችው ከማን ነው ሲባል ነበር እንዴ? እራሷን የምታውቀው እሷ ብቻ ናት። በነገራችን ላይ እኔ ራሴን የማቃወም ነኝ። ሰው የፈለገ ነገር ቢለኝ ማለት ነው፣ የፈለገ ነገር ቢለኝ እና፣ ለሰው ብላ ነው፣ ለሰው ብላ ነው ብላችሁ ምክንያት አታድርጉ። መቃወም አለባችሁ። ትክክል ካልሆነ ትክክል አይደለም እሩታ እንደዚህ መፖሰት የለብሽም አትሉም? የማያምር ነገር ባህላችን ያልሆነ ነገር በጣም የሚደብር ነገር ሲወጣ ማሻአላህ ማሻአላህ፣ ወይንም ደግሞ እንደውም መብርሃን እንደዚህ ትፍታሽ ቅብር ጥሶ እዛ ኮሜንት እየሄዳችሁ ኖ፣ ሩታዬ የምትወዷት ሰዎች ሩታዬ ይህን ፎቶን መፖስት የለብሽም፣ በቃ አንድና አንድ እንደዚህ አይነት ነገር መናገር አለባችሁ። ባህላችን እንደዚህ እንዲስፋፋ ነገም እኮ ሩታን አይታ እዚህ ውስጥ አንዷም ሌሎችም እንደዚህ ልክ ወራቸውን እየገለበጡ ይመጣሉ ማለት ነው። ነውር ነው፣ በጣም ነውር ነው። አይደረግም እንደዚህ። እውነት ተናገሩ፣ አትፍሩ። ተናገራችሁ ማለት ሩታን ጠላችሁ ማለት አይደለም። እኔ ሩታዬን አሁን ስናገራት ጠልቻት አይደለም። ግን እማይደረግ ነገር ነው ያደረገችው። የማይደረግ ነገር ነውር ነው። ነውር በጣም የሚደብር የሚያስጠላ። እኔ ሳየው ራሱ ደንግጫለሁ ደንግጫለሁ እንደዚህ ሆዷን ገልብጣ ራቁቷን መምጣት አልነበረባት እና አታበረታቱ እንደዚህ አይነት ነገር በፍጹም በፍጹም አበረታት የለባችሁም እማይሆን ነገር የፈለገ ነገር ይበሉ ጨርቅም ጥራ መጣች አመጣች የሆነ ነገር ጠቅጥቃ መጣች በአሉ ምንም አሉ ምንም አሉ በሰላም ተፈታ በሰላም ተገላግላ ልጇን አቅፋ ማሳየት በቃ ማሳየት ሰው ስላላት ነው ብላችሁ በሰው ምክንያት አታድርጉ። የሚጠሏት ሰዎች ብዙ ሊሉ ይችላሉ። እኛ የምንወዳት ደግሞ ማለት ነው ከነ ክብሯ ነው ማየት የምንፈልገው ከነ ክብሯ። ይሄንን ፎቶን ቤተሰብ ሲያይ ጎረቤት ሲያይ፣ ትልልቅ ሰዎች ሲያው ምንድን ነው የሚሉት? እስኪ እንደው እኔ የደነገጥኩ እንግዲህ፣ ትልልቅ ሰዎች ይህን ፎቶ ሲያው ምንድን ነው የሚሉት? መቼም በሩት አልተለመደ ምሩታ ብቻናት እንደ ኖ ሰው ስላደረገ እኔ ማድረግ የለብኝም ማድረግ የለብኝም። ባለፈው የእንትን የሰርግ ፎቶ ተብሎ እንደተፖሰተ ጊዜ አይታችኋላ። የሆነ ጡቷ ፓርት እንትን ብሎ ደረቷ እንትን ስንጥቅ ያለ ልብስ ነው እና ሙሉ ጡቷ ይታያል። እና በዛ ሰዓት ብዙዎቻችሁ ስትቃወሙ ነበረ። የዛሬው ደግሞ የባሰ ነው። ሸፈን ማለት አለባት፣ በቃ መሸፈን አለባት። እንዴ እናቶቻችን እኮ ልብስ ለብሰው ራሱ ልብስ ለብሰው ራሱ በልብሳቸው ላይ ሻርፕ ይጥሉበታል። ሻርፕ ይጥላሉ አይደለም እንደዚህ በንትን እራቁትነት ይውልን ቢሉ ቀርቶ ማለት ነው። እናት ሻሁን ብታይ ምን አይነት ስሜት ነው የሚሰማት? ምን አይነት ስሜት ነው የሚሰማት? ሩታ ትልቅ ትልቅ ስህተት ነው የሰራሹነት መቼም ደግ ያደረገች የምትሉ ሰዎች እናንተ ራሱ የምትረቡ ሰዎች አይደላችሁም። ትክክል አይደለም። በቃ አይደለም አይደለም። የተደረገው ነገር ነውር ነው። ሲቀጥል በጣም ነው የሚያስጠላው። ይደብራል። በቃ ይሄ ነገር ከሀገራችን ላይ ኢትዮጵያ ውስጥ ሀገራችን ላይ መለመድ የሌለበት ነገር ነው። መለመድ የሌለበትም አንድ ሰው ይዞት በመጣ ነው እየተስፋፋ እየተስፋፋ እየተስፋፋ የሚሄደው እና አታበረታቱ። እንደዚህ አይነት ነገር እውነት አታበረታቱ። በጣም ነው የሚደብረው። ኧረ በስመ አብ ያስጠላል። እስኪ እንደው ስንቶቻችሁ ናችሁ አሁን በዚህ በፎቶ የተደሰታችሁት? ማርገዟን አይደለም ማርገዟን ብቻ ሳይሆን መውጣት የለበትም እንደዚህ አይነት ፎቶ። በቃ ትነሳ ተነስታ ቤቷ ታስቀምጠው፣ ፍሬም ላይ ትስቀለው። ወይንም እኮ ትንሽ እንደው ሸፈን ብታደርግ ምን አለበት? ሸፈን ኧረ እውነት እናንተ ኮሚቴ ቶች አታሽቃብጡ፣ እውነትን ተናገሩ። እናንተም እንደዛ ነው የምታደርጉት ማለት ነው ወደፊት ራቆታችሁ እንደዚህ ተገልብጣችሁ ነው የምትመጡት። ኧረ ጉድ ጉድ ጉድ ጉድ ጉድ ነው የሚያሰኘው። አብርሽ አብርሽ የት ነው ያለው? ፎቶን ያንሳት። አንተነ ረረረ እግዚኦ፣ ምን አይነት ጊዜ ላይ ነው ያለ ነው ብቻ እንደው ፈጣሪ ሆይ